ናችሁ ውድ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን። አልሀምዱሊላህ በጣም ደህና ነን። እናንተ እንዴት ናችሁ? በጣም ተናፍቃችኋል። ከዩቲዩብ እንግዲህ ከዘንድሮ ከረመዳን በኋላ ዩቲዩብ ላይ እየመጣን አይደለም፣ በጣም እየጠፋን ነው። ምን እንደሆነ ትርጉሙ አልገባኝም። በቃ ቢዚ ሆነናል። እኔ ምናፍቃችሁኛል። እኔ ግን ወላሂ ልበላችሁ ኮሜንት የምትሰጡ ተንኮሌ ምናምን አንዳንዴ ደግሞ ሹክ የምትሉኝ ነገር በጣም ሆነ ፍቅ የሚለኝና፣ ዛሬ በሌላ ቪዲዮ መጥቻለሁ። ምን መሰላችሁ? ዳውድ ማለት ነው አረብ ሀገር ልሄድ ፓስፖርት ምናምን ላውጣና ምናምን እያለ ሲያወራ ሰምቻለሁ ማለት ነው። የምራ ሀቅ ፓስፖርት ምናምን አውቶ ማለት ዝም ብሎ እንደዚህ ለመዝናናት ማለት ነው ሂዶ የሚቻል ከሆነ ሄጄ አንድ ሰሞን ዘና ብዬ እመጣለሁ ምናምን እያለ ሲንበላበጥ ሰሞታ አልኩኝና ምን አደረኩ መስላችሁ ዛሬ እኔ ዲያውን ቀየር አረኩ ነው ማለት ነው እሱ በስልክ ያደረገውን እኔ ደግሞ በፍራንክ መልኩ መሰልኩትና ማለት ነው ስለዚህ ምን እንደማድረግ ልንገራችሁ ላይ እነሱ እዛ ና ያሉት የሄትንጫችሁ መንፎቹ ስልክ እያዩ አስቀምጣቸዋለ ማይክ ምናምን ራሱ አልተጠቀምኩም እንጂ አይሰማ አይሰማ ስለዚህ እኔ የምናደርጋለው አውቄ በቃ እኔ አረብ ሀገር መሄድ ነው የምፈልገው። ሰው ሁሉ ብር እያመረተ ብር እየሰራ እኔ በቃ እኔ ብር ሂጄ መስራት አለብኝ። ልጆች እኔ ምናምን በቃ በሰርካስ አስመስዬ፣ ከዛ እሱ ሲመጣ ደሞ ልጆች እኔ ዝም ይሄዳሉ በቃ እኔ ይሰራሉ ምናምን እንለዋለው። እሺ ለምን እሱ አረብ ሀገር ሳውዲ ሂጄ ላንዶን ለመዝናናት ለሄድ ምናምን ስለአለ እኔ ደግሞ ምን ያህል ግን እንዳደረገሽ እንዲያውቀው ማለት ነው። ስለዚህ እኔ ደግሞ አረብ ሀገር ልሄድ ነው፣ ልጆችን ያዝላዋለሁ ማለት ነው። ስለዚህ ዝሮ ዝሮ ያለውን ነገር አብረን እናያለን። ቆይ አሁን ታዲያ ምን ልበል መሰላችሁ? ደግሞ ምን ችግሮች ነው አንቺ የምትሄጁ? እኔስ ለጉብኝት ነው የምሄደው። አንቺ ምን ችግሮች ነው የምትሄዱ? ካረገኝ ተጠያቂ እናንተ ናቸው። ስለዚህ እኔ ቪዲዮውን እንትን ያልኩት ማለት ነው። አንደኛ እሱ ሊሄድ ሲል እኔ ምን ያህል እንደሚከፈል እንጨሬን እንደምጠን እንዲያውቀው፣ ሁለተኛ ደግሞ እኔ ብሄድ ሲል ምን ያህል እንደሚያንጨረኝ። ሽንት ቤት ይሄዷል። ከዛ ሽንት ቤቱ ልክ እንደተከፈተ እየጮኩ እኖራለሁ። እስካሁን እየጮኩ ያወራሁት ወላሂ ሊሰማኝ አልችልም፣ እና ቪዲዮውን አስገብቻል። ልጆቹ ጋር ስልክ ስለያዙ ምንም ሊሰማኝ አልቻሉም። ስለዚህ ቆይ እና ምን ያህል ገንዘብ ነው የሚያስፈልገው? እኔ እንደው በቃ የኢትዮጵያ ኑሮ ምርር ብሎኛል። እዚህ ኑሮንም ምሮንም አልቻልኩም። መሄድ ነው የምፈልገው በቃ አስጠላኝ። እንደው እዚያ የአረቦቹ ጩኸት ይሻለኛል፣ ስድባቸው ራሱ። ምን ያህል ብር ነው? ለብሩ ችግር የለውም ብቻ፣ ነፍሴ እዛው ይግባ፣ እግሬ ምድር ይራገጥ እንጂ ችግር